ኢትዮጵያ እንደሚታወቀው የኮፕ 32ን ለማስተናገድ ይፋዊ ጥያቄ አቅርባ ነበር። ከዚህ ቀደምም ማቅረባችን ይታወሳል። አሁን በዚህ በተካሄደው ጉባኤም ደግሞ በይፋ ድጋፍ መጠየቃችን ይታወቃል። ይሄ የኮፕ 32 የአፍሪካ ተራ ነው። ስለዚህ በዚህ በተባበሩት መንግስታት ድርጅት የኮንፈረንስ ዝግጅት አሰራር መሰረት በተለያዩ የጂኦግራፊ ቡድኖች ነው ውሳኔዎች መጀመሪያ የሚሰጡ ምክንያቱም የማስተናገድ ተራው በዚህ በተለያዩ መልክዓ ምድራዊ ቡድኖች ነው ተከፋፍሎ የሚሰጠው ስለዚህ የኮፕ 32 ደግሞ ለአፍሪካ የተሰጠ ስለነበረ ኢትዮጵያ ፍላጎቷን ገለጠች ቅድም በጠቀስናቸው ምክንያቶች የአፍሪካ ቡድን ደግሞ ሙሉ ድጋፉን በተደራዳሪዎች ደረጃ ሰጥቶን ነበረ አሁን ዛሬ የተደረገው ምንድን ነው በዋናው በዓብይ መድረኩ ወይም ፕሊነሪ ሴሽን ላይ በምንለው ላይ የአፍሪካ ግሩፕ ሊቀመንበር የሆነችው ሀገር ታንዛኒያ አፍሪካን ወክላ ኢትዮጵያ የኮፕ 32ን ለማስተናገድ ያቀረበችውን ጥያቄ ሙሉ ለሙሉ ሙሉ ለሙሉ በይፋ እንደሚደገፍ ያሳወቁበት ታሪካዊ ቀን ነው ማለት ይቻላል። እንዳልኩት ብዙ ዝግጅት ብዙ ስራ ከዚህ በኋላ የሚጠብቀን መሆኑ እንደተጠበቀ ሆኖ፣ ነገር ግን ይሄ ለኢትዮጵያ ህዝብና መንግስት የዓለም አቀፉ ማኅበረሰብ ያለውን አመኔታ በድጋሚ ያረጋገጠበት ዕለት አድርገን መውሰድ እንችላለን። ባለብዙ ወገን ዲፕሎማሲ የኮንፍረንስ ውሳኔ አሰጣጥ በምንመለከትበት ጊዜ የዓለም አቀፍ ኮንፍረንሶች በተለያዩ ክልሎች በዙር ነው የሚካሄዱት። ስለዚህ አሁን ይሄኛው ያለንበት የራሱን የመልክዓ ምድር ጂኦግራፊካል ግሩፒንግ ነው ብዙ ጊዜ የሚኖረው። በዛ መልኩ ድጋፍ አግኝቶ ብራዚሎች እያደረጉት ነው ያለው። የእኛ ደግሞ አሁን የኮፕ 32 የአፍሪካ ተራ ተብሎ ነበር የተመደበው። ስለዚህ ከአፍሪካ ተራ ደግሞ ኢትዮጵያ ፍላጎቷን ገለጸች። በብቃቷ በከፍተኛ ደረጃ ባለው አመራር ላይ የዓለም አቀፉ ህብረተሰብ እምነት ስላለው፣ በኢትዮጵያ አስተናጋጅነት ሚና ላይ እምነት ስላለው፣ በኢትዮጵያ አረንጓዴ ኢኮኖሚ ግንባታ እምነት ስላለው ለኢትዮጵያ ሰጥቷል ማለት ነው። አሁን በአፍሪካ ቡድን ደረጃ ከጸደቀ በኋላ ከዚህ በኋላ የሚቀረው ነገር የፎርማሊቲ ጉዳይ ብቻ ነው የሚሆነው ማለት ነው። ለምን በቡድኑ ከጸደቀ በኋላ ፕሊነሪ ኦልሬዲ ሰምቶታል። በይፋ አጠቃላይ ጉባኤው በይፋ ሰምቶታል። ስለዚህ ዛሬ ምንም አይነት ይህንን የአፍሪካ ቡድንን የሚቃወም ወይም የተለየ አቋም ያንጸባረቀ ሀገር የለም። ስለዚህ የአፍሪካ ቡድን በጋራ የያዘው አቋም በቀጣይ ደግሞ በፎርማሊቲ መልክ እንደሚጸድቅ ይጠበቃል። ስለዚህ አብዛኛውን ስራ የተጠናቀቀበት ነው ማለት ይቻላል። የጉባኤውን አስተናጋጅነት በማግኘት ረገድ የዛሬ ውሳኔ ትልቅ እርምጃ ነው ማለት ይቻላል።